አላማዬን አሳክቼ ህልሜን እየኖርኩ ስለሆነ ደስተኛ ነኝ። ሎዛ አበራ። ሎዛ የልን ጎል አንድ አንድ ጎል። የኢትዮጵያ ብሔራዊ ቡድን አምበልና ለአሜሪካው ዲሲ ፓወር ክለብ የምትጫወተው ሎዛ አበራ ከኤፍ ኤም አዲስ 97.1 ኢቢሲ ጋር በወቅታዊ አቋምና በተለያዩ ጉዳዮች ዙሪያ ቆይታ አድርጋለች። ኢትዮጵያዊቷ ተጫዋች ሎዛ አበራ ባለፈው ሳምንት ክለቧ ዲሲ ፓወር ትሪኒቲን ሶስት ለ በረታበት ጨዋታ ተቀይራ ገብታ ሁለት ጎሎችን አስቆጥራለች። ዲሲ ፓወር ሁለት ለዜሮ እየተመራ በነበረበት በዚህ መራ ግብር ጎል ማስቆጠሯ የበለጠ እንዳስደሰታትና ለቡድኑ የማጥቃት እንቅስቃሴ መለወጥ ምክንያት መሆኗ ለእሷም ልዩ ታሪክ እንደሆነ ትናገራለች። ክለቧ በውድድሩ አመት ሁለተኛ አጋማሽ የተሻለ እንደሆነና በመጀመሪያው ዙር እንደ ቡድን ለመግባባት እና ለመዋሃድ አስቸጋሪ እንደነበር የምትገልጸው ተጫዋች የአሰልጣኝ ቅያሪ መደረጉ ብሎም እሷን ጨምሮ የቡድኑ ስብስብ በአዳዲስ ልጆች የተገነባ መሆኑን ፈተናቸውን ከፍ እንዳደረገው አስረድታለች። ውድድሩ በጣም ጥሩ ነው። አመቱን ልንጨርስ አራት ጨዋታ ይቀረናል። እንደ ቡድን በጣም ለውጥ ያሳየንበት፣ እንዲሁም የተሻለ ውጤቶች የተመዘገቡበት ነው። በዛ ደስተኞችንን የተሻለ ስራንም እየሰራ ነው ብላለች። በአሜሪካ እያሳለፈች በምትገኘው ህይወት ደስተኛ መሆኗን የምትገልጸው ሎዛ አበራ ሁሌም ራሷን ለማሻሻል ከቀን ወደ ቀን እንደምትጥር ታሰምራለች። በህይወቴም በስራዬም ደስተኛ ነኝ። አላማዬን አሳክቼ ህልሜን እየኖርኩት ስለሆነ በጣም ደስተኛ ነኝ ያለችው ተጫዋቿ መጀመሪያ አካባቢ ከቋንቋና ከአኗኗር ባይል አንጻር ተቸግራ እንደነበር አንስታ አሁን ሁኔታዎች ተቀይሮ ጥሩ ሁኔታ ላይ እንደምትገኝ ተናግራለች። እግር ኳስ ራሱን የቻለ ቋንቋ ነው ስትልም ሀሳቧን አጠናክራለች። ሚኪንን ከሚኪታቦርን ፈነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።